በስማአብ ወወልድ የመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አቡነ አትናሲዮስ ሲጻፉትን ዲያቆን ኖካይል የተረጎመውን ተግባራዊ ክርስትና የሚለውን መጽሐፍ ማንበብ እንጀምራለን። ክፍል ሁለት ምዕራፍ አንድ ትምህርት ስለ አእምሮ የሚለውን እንቀጥላለን። እግዚአብሔር አምላክ ይርዳል። ህሊናን ከጎጂና ጥቅም አልባ እውቀት ጠብቅ። በህሊና ውስጥ መንፈሳዊ እውቀትን ትከል። ጥቅም አልባ እውቀት ክርስቲያናዊ ፍጹምነትን ለማግኘት የምትፈልግ ከሆነ ህሊናህን ለነፍስህም ከማይጠቅም ወሬ መጠበቅ አለብህ። እንደ አጋጣሚ ሆኖ ዘመኑ የመረጃ የመረጃና የመረጃ ጥበብ ዘመን ነው። ዓለም በቲቪ በመጻሕፍት በጋዜጦች ብቻ ሳይሆን በመረጃ መረብ ጭምር የሚያጥለቀልቅ መረጃን ከምንጊዜውም በላይ እያቀረበችልን ነው። ነገር ግን ይህ ጥቅም የለሽ መረጃ እኔ አእምሮ ብክለት ብዬ ለምጠራው ችግር ይዳርጋል። በዚህ ዘመን ለስራቸው ውጤታማነት ቢጠቅምም ባይጠቅምም መረጃን በመረጃነቱ ብቻ የሚፈልጉ የመረጃ ሱሰኞች አሉ። ቅዱስ ጳውሎስ በአንደኛ ቆሮንጦስ ምዕራፍ ሁለት ከቁጥር ሁለት ላይ እንዲህ ይለናል፣ በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር ላላውቅ ቆርጬ ነበር። ቅዱስ ጳውሎስን የሚያሳስበው እውቀት ኢየሱስና ህይወትን የሚሰጠው መስዋዕትነቱ ነው። መክብብ ምዕራፋን ከቁጥር 18 ላይ ደግሞ በጥበብ መብዛት ትካዜ ይበዛልና እውቀትንም የሚጨምር ሐዘንን ይጨምራልና ይለናል። ለጥቅም አልባ እውቀት የመጀመሪያው ምሳሌ ዜናን ከመጠን በላይ መመልከት ነው። በዙሪያችን ባለው ዓለም ላይ ምን እየሆነ እንዳለ ማወቅ መልካም ነው። ይሁንና ክርስቲያናዊ ፍጹምነት የምትፈልጉ ከሆነ በየቦታው በእያንዳንዱ ደቂቃ የሚሆነውን እያንዳንዱን ነገር ለማወቅ መጨነቅ ትርፍ ያለው ነገር አይደለም። ሰዎች ዜናን ለመስማት ካላቸው የማይረካ ጉጉትና ጥማት የተነሳ የቴሌቪዥን ጣቢያዎች የ24 ሰዓት ዜና ስርጭትን ሊጀምሩ ችለዋል። የሬዲዮ ጣቢያዎችም ቀጥለውበታል። ይህን ምሳሌ ውሰዱ። የኦጄ ሴምትሰን ተከታታይ የፍርድ ሂደት በዓለም ዙሪያ የነበሩ እጅግ ብዙ ሰዎች ከማንኛውም ክስተት በላይ ተመልክተውታል። የገና ጨዋታ ነስ ይሁን እረዳለሁ። ረዥም የፍርድ ሂደት መከታተል ግን ምን ሊባል ይችላል? ከዚህ ምን ላገኝ ይችላለሁ? ለነፍሴም ለስጋዬም ለህሊናዬም ምንም አላገኝም። በአብይ ጾም ወቅት የማደርገውን ልንገራችሁ። በሬዲዮ ዜናን ከመስማት ጋዜጦችንና መጽሔቶችን ከማንበብ እከለከላለሁ። እንደምታውቁት ቲቪ በአብይ ጾም ወቅት እንዳንጠቀም ተስማምተናል። እመኑኝ፣ ምንም ነገር አያመልጠኝም አይጎልብኝም። ይልቁንስ ሕሊናዬ ከመረጃ ብክለት ነጻ ይሆናል። ስለዚህ በትክክል እንደሚሰራ አምናለሁ። የአንድ መነኩሴ ታሪክ ሰምተን ነበር። ይህ መነኩሴ ከሌሎች መነኮሳት ጋር ሲነጋገር ቆይቶ ወደ በዓቱ ከሄደ በኋላ እጅግ በተደጋጋሚ በዓቱን ሲዞር አንድ መነኩሴ ተመለከተውና ምን እያደረገ እንደሆነ ጠየቀው። እርሱም መለሰ፣ ስናወራቸው የነበረውን አለማዊ ወሬዎች እያስወገድኩ ነው። ወደ በዓት ይዤ መግባት አልፈልግም። ሁለተኛው የማይጠቅም እውቀት ምሳሌ ደግሞ ከንቱ የማወቅ ፍላጎት ነው። አዋቂ ለመሆን ብቻ ሲባል ብዙ ነገሮች የማወቅ ጥማት። ይህ እንዴት ሊጎዳኝ ይችላል? መልካም መልካም አበው እንዳሉት ይህ በጠቅላላ እውቀት መሞላት መጠቅጠቅ ከሌሎች የተሻለ አዋቂ እንደሆንኩ ወደ ማሰብና ወደ ኩራትና ትዕቢት ይመራኛል። እውቀትንም በሌሎች ፊት ማሰለማሰ ማሳየት ስለምፈልግ ወሬኛ ሆናለሁ። ባህታዊ ቲዮፋን እንዳለው ከሆነ በመጨረሻ አእምሯችን ራሱ የምናመልከው ጣዖት ይሆንብናል። ሀሳበ ግትር እንሆናለን። ሁሉን እስካወቅን ድረስም ሌሎችን ለማማከርም ሆነ ምክርን ለመቀበል ፈቃደኞች አንሆንም። ይህም በመንፈሳዊ ጉዳዮችም ጭምር በራሱ ወደ መደገፍ የሚመራን የህሊና ትዕቢት ሊሆን ሲሆን እጅግ አደገኛ ነው። ክርስቲያናዊውን ፍጹምነት መከተል ከፈለጋችሁ ህሊናችሁን ከዚህ አይነቱ የእውቀት ሱስ ማላቀቅ አለባችሁ። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ ሶስት ከቁጥር አስራ ስምንት እስከ አስራ ዘጠኝ ላይ ማንም በዚህ ዓለም ጥበበኛ የሆነ ቢመስለው ጥበበኛ ይሆን ዘንድ ሞኝ ይሆን፣ የዚች ዓለም ጥበብ በእግዚአብሔር ፊት ሞኝነት ነውና መንፈሳዊ ጥበብና ዓለማዊ ጥበብ እጅ ለእጅ ተያይዘው ሊሄዱ አይችሉም። የዚህን ዓለም ጥበብ እጅግ የሚሹ ሰዎች ብዙ ጊዜ በእግዚአብሔር የማያምኑ ይሆናሉ። በትዕቢተኛ አእምሯቸው ተወጥረው አእምሯቸውን የፈጠረውን እግዚአብሔርን ይክዳሉ። በዚህ የተነሳ ቅዱስ ጳውሎስ ጢሞቴዎስ፣ ሆይ በውሸት እውቀት ከተባለ ለዓለም ከሚመች ከከንቱ መለፍለፍና መከራከር እየራቅ የተሰጠህን አደራ ጠብቅ። ይህ እውቀት ዓለም ብለው አንዳንዶች ከእምነት ስተዋልና ጸጋ ከአንተ ጋር ይሁን። አሜን። አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 21። በመዝሙር 72 ከ22 እስከ 24 ላይ ነቢዩ ቅዱስ ዳዊት እንዲህ አለ፤ እኔ የተናኩ ነኝ፣ አላወኩምም፣ በአንተ ዘንድም እንደ እንስሳ ሆኖ፤ እኔ ግን ዘወትር ከአንተ ጋር ነኝ፣ ቀኝ እጄንም ያስከኝ፣ በአንተ ምክር መራኸኝ፣ ከክብር ጋር ተቀበልከኝ። ጠቢብ ለመሆን ሲባል ሞኝ የመሆን ትርጉም ይህ ነው። በእግዚአብሔር ፊት ሞኝነትህን ከገለት ቀኝ ጅህን ይይዘሃል፣ በእርሱም ምክር ይመራሃል፣ ከክብርም ጋር ይቀበለሃል። የማወቅ ፍላጎት የሎጥን ሚስት ለጥፋት ዳርጓታል። እንዲሁም ጌታችን በሐሳዊ መሲህ ጊዜ ስለ ማወቅ ጉጉት በተመሳሳይ ምሳሌ አስጠንቅቆናል። እንዲህ እንግዲህ በነቢዩ በቅዱስ ዳንኤል የተባለውን የጥፋትን እርኩሰት በተቀደሰችው ስፍራ ቆሞ ስታዩ፣ አንባቢ ያስተውል፣ በዚያን ጊዜ በይሁዳ ያሉት ወደ ተራሮች ይሽሹ በሰገነትም ላይ በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ። በእርሻም ያለ ልብሱን ይውሰድ ይወስድ ዘንድ ወደ ኋላው አይመለስ። በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። ይህም ማለት ሐሳዊው መሲህ ከማግኘት ወይም ከማየት ወይም ከመስማት አሻፈረኝ ማለትና መሸሽ ማለት ነው። በጠንካራ የማወቅ ፍላጎት ለማየት የሚሞክሩ ሰዎች ግን እንደ ሎጥ ሚስት ይጠፋሉ። ሉቃስ አስራ ሰባት ሰላሳ አንድ ተመሳሳይ ሐሳብ የሚነግረን ሲሆን በሎጥ ሚስት ስህተት ዳግም እንዳንወድቅ ያሳስበናል። በዚያን እለት በዚያም ቀን በሰገነት ላይ ያለ በቤቱ ያለውን ዕቃ ሊወስድ አይውረድ፣ እንዲሁም በእርሻ ያለ ወደ ኋላው አይመለስ። የሎጥ ሚስት አስቧት። በእነዚህ እለታት ሰው ቲቪ ለማየት ወይም ሬዲዮ ለመስማት ወይም የቅስቀሳ ስብሰባዎቹን ወይም ስለ እርሱ ማንኛውንም ነገር ከማወቅ ራስን መግታት አለበት ቅዱስ ዮሐንስ አፈወርቅ ያስጠነቅቀናል ሂዱ ግን አትመኑበት አላለንም ነገር ግን አትሂዱ ከእነርሱም ተለዩ አለን እንጂ ምክንያቱም በዚህን ጊዜ ድንቅ ነገሮችና ታላላቅ ተአምራት ይደረጋሉና ነው ይህንን ማስጠንቀቂያ ወደ ጎነተተ የራስህን የማወቅ ፍላጎት ከተከተል ትጠፋለህ በአብይ ጾም ወቅት ቴሌቪዥን ከመመልከት መከልከል መልካም የሆነው ለዚህ ነው ራሳችንን መግታት ከለመድን ደግሞ ሐሳዊ መሲህ ቢመጣም ከማየት መልክ መከልከልና ወደ እርሱ ይሰበስበን ዘንድ በደመና የሚመጣውን ጌታ በመጠባበቅ ዓይናችንን ወደ ሰማይ ማቅናት ይቻለናል። ሌላው የከፋ የማወቅ ፍላጎት ደግሞ ስለ አስማት፣ ጥንቆላና ስለመሳሰሉት የማወቅ ፍላጎት ነው። ይህም በአጋንንት ወደ መያዝ ራስን ወደ ማጥፋትና ሰዎችን ወደ መግደል የሚያደርስ ነው። እስካሁን ጥቅም ስለሌለ እውቀት ተነጋገርን። አሁን ደግሞ እስቲ ስለ ጎጂ እውቀት እናውራ። ይህም ስለ ሌሎች ሰዎች የማወቅ ፍላጎት ሲሆን መጽሐፍ ቅዱስ በነገር የሚገባ የሚለው ነው። አንደኛ ጴጥሮስ ምዕራፍ አራት ከቁጥር አስራ አምስት እንዲህ ይላል ከእናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራን አይቀበል። ስለሌሎች ሌሎች ሰዎች ጉዳይ የማወቅ ሱስ የአሉባልታና የሀሜት ስር ነው። ዲያብሎስ የሰውን ጉዳይ ለማወቅ የምትፈልጉት ልትረዷቸው ስለምትችሉ ነው ብሎ ሊያሳምናችሁ ይችላል። ነገር ግን በምንም አይነት በሽታ እንደታመመ ሳላውቅ ለታመመ ሰው ልጸልይ እችላለሁ። አንድን ሰው ቤቱን በስንት እንደገዛው ሳላውቅ ወደ አዲስ ቤቱ ሲዘዋወር ላግዘው እችላለሁ። አንድን ሰው ምን ያህል ደሞዝ እንደሚከፈለው ሳላውቅ ስላገኘው የአዲስ ስራ እንኳን ደስ ያለህ ላለው እችላለሁ። ከሌሎች በተለየ ወጣቶች የጓደኞቻቸውን መስጢሮች የማወቅ ሱስ አለባቸው። መስጢርህን ካልነገርከኝ ጓደኛ አይደለህም፣ መስጢር ልንገርህ የምችለውን መስጢረን መስጢሬን ልነግርህ የምችለው የአንተን ከነገርከኝ ብቻ ነው ይባባላሉ። ይህ ግን ጎጂ እውቀት ነው። መጽሐፍ ቅዱስ በነገር መግባትን ነፍሰ ገዳይ የመሆንና የመስረቂያ ያህል ክፉ መሆንን መሆኑን ይገልጻል። ብዙ ሰዎች ስለ እነርሱ ማወቅ ስለሚፈልጉ ወዳጆቻቸው ተማርረው ይነግሩኛል። አንዳንድ ሰዎች እንደውም ሰዎች የግል ጉዳዮችን እንዲያውቁብኝ ስለማልፈልግ ለማዋሸት እገድዳለሁ ብለውኛል። ለዚህ የምሰጠው መልስ ግን አትዋሹ፣ ጉዳዩ የግል ጉዳይ መሆኑን ብቻ ነገሯቸው የሚል ነው። ከተቆጡና ሊያናግሯቸው ካልወደዱ አትጨነቁ፣ እውነተኛ ጓደኞቻችሁ አይደሉም ማለት ነው። እውነተኛ ጓደኞች ምስጢሬን ለማውጣጣት ከመገፋፋት ይልቅ የጓደኞቻቸውን የግል ጉዳዮች ያከብራሉ። ቀጣዩን እግዚአብሔር አምላክ ይወድና ፈቅዶ እንቀጥላለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።